ቱርካንና ሩቻል አንገት ለአንገት ተያይዘዋል። ቱርካን ደግሞ እየተሳካላት ነው ያለችው። ቱርካን ማርገዝ እንደምትችል ሕክምናው ጥሩ ውጤት እያሳየ ነው ያለው። ትናንትና ምሽት ቱርካን ከሶመር ጋር በፍቅር የጣፈጠ የፍቅር ጊዜ አሳልፋለች። በፍጥነት እንደምታረግዝም ብዙ ተስፋ እያረገች ነው። ነገር ግን እግረ መንገዷንም ሩቻልን መርገጧን ቀጥላለች። ሩቻልን በደንብ አድርጋ ዋጋ ልታስገፍላት እየፈለገች ነው። የሩቻል ደካማ ጎን ኦዛር ነው። ኦዛር እድሜ ልኳን እድሜዋን ሁሉ ብዙ ነገር ሲያረጋት ሲበድላን ኖሯል። ሴቪላይ ለሷ በጣም ታላቅ ጠባሳ ናት። አሁን ቱርካን ይህን እያወቀች ከሴቪላይ ጋር ግንኙነቷ ቀጥሏል። ከሴቪላይ ጋር እጅና ጓንት ሆና ስራዋን ቀጥላለች። ሁለቱ በጣም ምርጥ ጓደኛሞች ሆኗል። ሴቪላይ ይህን ለማስቆም አትፈልግም። ቱርካንም ብትሆን ሩቻል የጠየቀቻትን ነገር ማድረግ አትፈልግም። ስለዚህ ሩቻል ገና ከሆኑ በቱርካን እያዘነች እየተማረች ልቧ እየቆሰለ ነው ያለው። ለሶመር የሆነ ነገር ብትለው ሶመር ወዲያው ቱርካን ጋር እንደሚለይ ታውቃለች። ግን ደግሞ መጥፎ ናት፣ መጥፎ ዜና አብሳሪ መሆን አትፈልግም። ሶመር በራሱ መንገድ እንዲታየው ነው የምትፈልገው። እችንም አጋጣ ጋጣሚ ትጠባበቃለች። በሌላ በኩል ከሴር ዳር ጋር የተኮራረፈች ዶን ውሻውን ፍለፊቷ ተቀምጦ ከቤተሰቧ ጋር ቁርስ እየበላ ነው። አብሮ ይጫወታሉ፣ ያወራሉ። በድንገት ደግሞ ሶመር ወደ ሚኔ ቤት እየመጣ ነው። አዲስ ወደ ገዛላት ቤት እየመጣ ኪራዝን ለማየት ወደ ውስጥ እየገባ ነበረ። ሶመር እዚህም ሌላ ህይወት አለው። ወደ ውስጥ እየገባ ሚኔ ደስ ብሏት ስታየው ነበረ። ከዛውም በኋላ የሚጠጣ ነገር ላምጣለሁ ቡና ነገር አለችው። ይቻላል አላት። ከዛ በኋላ ትንሽ ልትርቀው አለችና ዞር ብላ አየችው። ደስ ብሏት በጣም ደስ ብሎኛል አለችው። ከዛ እሱም ለምን ደስ እያላን ነበረ እኔ እንጃ አላቅም፣ ሁለታችንም ኖርማል እየመሰለኝ ነው አለችው። ምናልባት አንቺ ጤነኛ ስለሆነሽ ይሁን፣ ምንም ኖርማል ምናምን የሚያገናኘው ነገር የለም አላት። ምናልባት ሊሆን ይችላል፣ ግን ደስ ብሎኛል ሶመር እያለችው ነበረ ሚኔ ሶመር እንዲህ ሲያረግ ቤቷ ሲመላለስ የቤቷን ደጅ ለሴት ልጁ ብሎ ሲጠና ሌላ ነገር እንዳታስብ ብሎ አሁንም እየተጨነቀ ነበረ። አሁን ዳሪያና ሴርዳር ወደ ኢዝሚር እየተመለሱ ናቸው ለትምህርታቸው። ሳድቅ እስከ ግማሽ መንገድ ባስ እስከሚሳፈሩበት ድረስ ሊያደርሳቸው ነው። ዳሪያ ሙስጠፋ ገና ከሆኑ እየናፈቃን ነው ስለዚህ ቴክስት ልትልክለን ነው የአባቴ ሻም ሻምፖ ከኒ ተቀላቅሎ ነበረ ጸጉሬ የወንድ ጸጉር የወንድ ጸጉር ሲሸት የነበረው አለችና ታወችው። በሌላ በኩል ቱርካን ከሴቪላ ጋር ብዙ ነገር እየቀናት ነው። ዛሬ ደግሞ የመጀመሪያ ስራቸውን አግኝተዋል። ዛሬ ኦርደር ያደረጋቸው ሰው አለ። ደስ አላቸው። አላቅም ዛሬ ልከፋ ወይስ ልደሰት ምን ማድረግ እንዳለብኝ አላውቅም። ራሱ ምክንያቱም በአንድ በኩል ሶመር ስለዚህ ጉዳይ ካወቀ ጥሩ አይደለም፣ ለእኔ ግን ደግሞ ይሄ ስራ ነው ትላለች ቱርካን። እንዳኔ እንዳኔ ግን በነገሪው ደስ ይለኛል። ምልሽ በኋላ ከመጨነቅ አለቻት። እነግረዋለሁ ነግረዋለሁ እስኪ ደግሞ ልደውልለትና እንዳይጨነቅ ምንደተፈጠረ ከአልን ጋር ብላ ደወለችለት። ሄለው እያለችው ነበር። ሶመር የነበረው ከሚኔ ጋር ነበረ አልጋ ሊገዛ ከዛ ቱርካን የተፈጠረውን ስትነግረው በጣም ደስ አለው። በቃ ዛሬ እችን ቀንና ከብራት ከብራታልን አብረን ራተን በላለን እያላን ነበረ ስልኩ ተዘጋ። ሚኔ አሳፍስፋ የሆን ነገር እስኪለስጠብቅ ነበረ እሱ ግን ዝም አላት። ምንድነው ዛሬ የምታከብሩት ነገር አለመሰለኝ አለችው። አሁ እንደዛ ነገር ይላታል። ጥሩ እያለችው ከዛ ይሄን አልጋ ወድጄዋለሁ ስትል እሱም ይሄን አልጋ ወድጄዋለሁ እያለ እኩል ተናገሩ። ሶመር ምንም ባይመስለውም ለሚኔ ግን ይሄ በርካታ ትርጉሞች አሉት። ደስ አላት። ሚኔ ምን እያስብሽ ነው ያለሽው አላት። እንደዚህ እንደ ድሮ መሆናችን በጣም ገርሞኝ እኮ ነው ደንቆኛል። አለች እየሳቀች ሚኔ። ሲጀመር እኔ ወደ አንቺ የመጣሁት ለልጅ ብዬ ነው። ሌላ ምንም ትርጉም የለውም። እሺ፣ ሌላ ነገር እንዳታስቢ፣ አለበለዚያ ትጎጃለሽ። ሌላ ምንም ነገር የለንም አላት። ጥሩ እሺ። ምንጣፉን ንግዛ እያለችሁ ነበረ ሲርደር እንዲሁም ዳሪያ ባሱ ውስጥ ገብተዋል። ወደ ኢዝሚር እየሄዱ ናቸው። ባሱ ውስጥ ተቀምጠው በድንገት ሙስጠፋን አየቸው። በመኪና በጎን በኩል እያለፈ ከዛ፣ ዳሪያ ኤርፎን አድርጋ ነበረ ሙስጤ የበላ ጮኸች። እንዲህ ስጮ ተሳፋሪዎቹ ምን ሆነች አብዳለች እንዲ ይባባላሉ። ከዛ ሙስጠፋ ሾፌሩን እንዲያቆም ጠየቀው። ባሱን የሚያሽከረክረው አቆመለት። ከዛ ሙስጠፋ ወደ ባሱ ውስጥ ገባ። ዳሪያን በግድ አሳመናት፣ አብራው እንድትሄድ። ዳሪያን ብትሆን ሲርደርን ሻንጤን በቃ አምጣልኝ ብለው እሷ አብራው ከባሱ ወረደች። መኪና ውስጥ ገቡ። ከዛ የው ተመልከትና አሁን ጸጉሪን አሽተው ከፈለግ አለች ወደ ጸጉራ ተጠጋ። ዛሬ ይሻላል አላት። ተመልከተውን እንግዲህ አልዋሾ። ከሜን ሻምፖ ያው ካባዬ ጋር ተቀላቅሎቤ ነው ብላ ሰጠችው። ይሄ ነበር እንዴ ብሎ ወረወረው። እንዴ ሙስጠፋ ለምን ጣልቀው ስትሎ ነበር። በቃ ይህን ጠረን ሳስታውሰው መጥፎ ነገር ነው። ተዚህ ሚላኝ እማየ የሆነ ሳለይ ይሄ ጠረን ጸጉር አለ ነበር። ከዛ ከየት ነው እያልኩ ስጠይቃት ተዋሻኝ ነበረ። ለካ ልታገባ ያሰበችው ሰው ነበረ። ስለዋሸችኝ ብቻ በጣም ተናድጄ ነበረ እያላት ያጋጠመውን ነገርና ከዚህ ጠረን ጋር ያለውን የሚደብር ትዝታ እያስታወሰ እየነገራን ነበረ። ጉዞ ቀጠሉ። ከደቂቃዎች በኋላ ሴቪ ላይ እና ቱርካን ወደ ቤት መጡ። የታዘዝነውን ነገር በተባለው ቀን ማድረስ አለብን እየተባሉ እያወሩ የተጫወቱ በእርጋት ሲደርሱ፣ ድንገት በሩ ተበረገደ። ውስጥ የሩቻል ጠበቃ እንዲሁም ሌሎች ሰዎች ነበሩ። መስፊያ ማሽኑን እየወሰዱ ነበረ። ከዛ በላ ሴፊ ላይ ምን እያረጋችሁ ነው ብላ ስትጠይቅ፣ ጠበቃው ማብራራት ጀመረ። በኮንትራታችሁ መሰረት ይሄ መስፊያ የሩቻል ነው ብሎ ተናገረ። እሷ ከሳለሁ እያለች ነው፣ ጠበቃው ግን ምንም አታመጭም፣ እንደውም ጥፋተኛ ነው የምትወኘው። ይቅርብሽ፣ በኮንትራቱ መሰረት እነዚህ ማሽኖች በሙሉ የሩቻል ናቸው፣ ይወሰዳሉ ሲል ነበረም። ከሩቻል ጋር የነበራትን ስምምነት በማቋረጧ ምክንያት እንዳለ ማሽኖቹ እንደሚወሰዱ እየነገራን ነው። ከዛ ቱርካን በቃ ተረጋጊ ተረጋጊ ትላታለች ጠበቃውም የመጡትም ወንዶች እንዳለ ማሽኖቹን ይዘው ከሄዱ በኋላ ከዛ ሲቪላይ ሺ ምንድር የምናደርገው ትላታለች ቱርካን ተያ ይህ እንግዲህ የሩችሃን ስራ ነው በእሷ ቤት እኮ ስራረገች እኮ ከስራችን እኮ የምታደናቅፈን መስሏታል በፍጹም እንደዚህ አናረግም በእሷ አንሸነፍም በፍጹም ሲቪላይ ምን ማድረግ እንዳለብን ታውቂያለች ማሽኑን እኛ ራሱ እንገዛዋለን እንሂድ እንደውም አናርፍድ እያለቻን ነበረ ማታ ሶመር በቀጥታ ወደነ ሲቪላይ ቤት እየመጣ ነው አሁንም ቢሆን ሲቪላይና ሙስጣፋ እናትና ልጅ እንደሆኑ አያውቅም በርጋ መጥተዋል ከዛ በኋላ ቱርካን ምሽቱን ከሲቪላይ ጋር ቶሎ ቶሎ እየሰራች ነበረ። ሶመር ደወለላት። ደውሎ ነይ እያላን ነበረ። ከዛም በኋላ ቱርካን ወጣች። ቱርካን ከሴቪላይ ጋር እየወጣች በቀይ መኪና ነበር ሶመር እያመጣው። ከዛ ሰርፕራይዝ እያላን ነበረ። ይህ ቀይ መኪና ለቱርካን ስጦታ ነበረ። የመጀመሪያ ስራችን ስላገኘሽ ስጦታ ነው እያላን ነው። ደስ ብላት አቀፈችው። ደስ ብላት ስታክፈው ሴቪሌ እየገረማን ነበረ። ከዛ ሶመር በቃ አብረን እራት እንብላ፣ የሆነ ሬስቶራንት ቦታ ሲዣለው ሲል ነበረ። ከዛ ቱርካን እሺ አለችው። ከዛ ሶመር ሴቪሌንም ላይንም ሲያት፣ ሴቪ ላይ አንቺም ከኛ ጋር መምጣት ትችያለሽ፣ እባክሽ ነይ አላት። አይ ይቅርብኝ ስትል ነበር እንደለም እንዴ የባለቤቴ እኮ የስራ ባልደረባ ነች፣ ምን ችግር አለው ብሎ ገፋፋት። ምንም ማድረግ አልቻለችም፣ እምቢ ማለት ከበዳት። በዚህ መንገድ መኪና ውስጥ አብረው ገብተው ይሄዱ ናቸው። እንደዚህ ሲንቀሳቀሱ፣ በሌላ በኩል ደግሞ ሩቻል ቁጭ ብላ ልጇን እየጠበቀችው ነበረ። ኦዛርም የለም፣ እንደገናም ሶመርም ቱርካንም የሉም፣ የት ሄደው ነው ብላ እያሰበች ነው። ሩቻል ብቸኝነትን በጣም ነው የምትፈራው። አሁን ብቻዋን ስትሆን የበለጠ እየከበዳ መጣ። እዛ ወደ ልጇ ደወለች። ሄለው ልጄ፣ የት ነው እየጠበኩ እኮ ነው፣ ራት መታተ በላም እንደ ያለችው። እማዬ፣ እባክሻ ጠብቄ፣ ዛሬ ከቱርካን ጋር ሬስቶራንት ነው ራቴ የምንበላው ማዳበሪያ ያስራቸውን ስራቸውን ከሴቪላይ ጋር አግኝተዋል፣ እና ያው ሴቪላይም ቱርካንም አብረንሆነን ዛሬ ራት እንበላለን፣ እችን ቀን በደስታ እናሳልፋለን አላት። አረባክ ከሴቪላይ ጋር መልካም ምሽት ብላ ስልኩን ዘጋቸው። ከዘጋችሁ በኋላ ተናድደች በቻለችው አቅም ሁሉ። አሁንም ቢሆን እነሱን ለማስቆም ጥረት እያደረገች ነው። የዛሬዋ ጥረት በጭራሽ የተሳካም አይመስልም። እነ ሶመር ግን ቁጭ ብለው እራታቸውን መብላት ቀጠሉ። ከዛ ሶመር ሴቪላይን ብዙ ጥያቄ እየጠየቃን ነበረ። ታዲያ ሴቪላይ እዚህ ብቻሽ እንደምንኖሩ ሰምቻለሁ። ልጅ ያለሽ ታዲያ ልጅ ያለሽ አላት። አለኝ በማለት ነገረችው። ዋው ይገርማል። እስኪ እንተዋወቃለን እቤት መታችሁ ምግብም ትበላላችሁ። አሁን የሚስቴ የስራ ባልደረባ ስለሆነች በይበልጥ ብንቀራረብ ችግር የለም። ጥሩ ነው እያላን ነበረ። ጥሩ ነው፣ ልክ ነህ፣ ልክ ነህ፣ በቀጣይ እንገናኛለን ትለዋለች። ታዲያ ዛሬ ብደውለት አይመጣም፣ ደውለት እስኪ አላት። አይ ስራ አለበት፣ በጣም ቢዚ ነበር ዛሬ ብላ ነገረችው። እንዲህ እሱን ለማሳመን ስትወተውተው ድንገት ሙስጠፋ ራሱ ለሴቪ ላይ ደወለላት። ሲደወለላት ስልኩን አለማንሳት አልፈለገችም፣ አነሳችው። ሄለው ልጄ አለችው። እማዬ፣ እቤት የለሽም፣ በሰላም ነው አላት። ራት እየበለውኝ ነው ከቱርካን ጋርና ከባለቤቷ ዛሬ መጀመሪያ ስራችንን ስላገኘን እራት እየጋበዘን ነበረ፣ በማለት ተናገረች። ከዛ ሙስጠፋ ደነገጠ። ሶመር ደግሞ ልተወቀ ልተዋወቀው ልጅሽን ስልኩን ስጭኝ አላት። ሴቪላይ እየከፋን ነበረ። ከዛ እንደምንም ብሎ አሳምኖ ተቀበላት። ሴቪላይ እየጨነቃን ነው። ከዛ ስሙ ማን ነው እያላን ነበረ። ሴቪላይ የሆን ነገር አንሳ እየጠጣች ነው። ቢዚ እንደሆነች እያስመሰለች ነበረ። ከዛም በኋላ ሶመር ሄለው ሄለው እያለ ነበረ። ሙስጠፋ የሶመርን ድምፅ ሲሰማ እችን ሰዓት መረበሽ ስላልፈለገ እናቱንም መረበሽ ስላልፈለገ ስልኩን ዝም ብሎ ዘጋው። ተዘጋ እኮ ምንድን ነው ኔትወርኩ ነው እንዴ እያለ ነበረ ይሆናል ሆ ይሆናል ስትለው ነበረ። እስኪ በቃ እንታወቃለን፣ በቃ ወደፊት፣ እንኳን ደስ አላችሁ ለማንኛውም እያለ መጠጡን እያነሳች ቺርስ እያለ እየጠጡ ነበረ። ሩችሃን ብቸኝነቱ አልገፋ ብሎታል። እራቷን ከመብላት ይልቅ ቁጭ ብላ እያሰበች ነው፣ እያለቀሰች እንደምንም ብሎ ምሽቱ ነጋላት። ግን በጧት ሮጣ አይመጣቸው ወደ ነስሪን ቤት ነበረም። ወደ ነስሪን ቤት እየመጣች ወደ በሩ እየቀረበች ከመኪና እየወረደች በአንድ በኩል የምታስታውሰው የሶመር እናት የነገረቻትን ነገር ነበረ። ብቻሽን ሆነሽ ብቻሽን ትሰቃያለሽ፣ ብቻሽን ሆነሽ ዋጋ ትከፍያለሽ ብላን ነበረ። ይህ ነውን እያስታውሰች ተረበሸ። ሰልፈኞች በራን አንኳኳች ነስሪን መታ በሩን ከፈተች ወደ ውስጥ አስገባቻት ሁለቱም ተቀምጦ ማውራት ጀመሩ እኔ ኮ ያልገባኝ ነገር ቱርካን ከመጀመሩ ነው እንደዚህ ጨካኝ ሆነች ወይዘሮ ነስሪን ምንድነው ነገሩ ቆይ እሺ አሁን ለመበቀል ብላ ነው አውቃለሁ ግን እንዴት ነው እንደዚህ በአንድ ጊዜ ጨካኝ ሆነችው ብላ ሩቻል ስክስቅ ብላ እያለቀሰች እየጠየቀች አልነበረም ቆይ እንዴት ከሚኔ ጋር የነበራትን ነገር ረሳቸው እንዴ ከሚኔ ኮ በጣም ጎርታት እኮ ነበር እኮ እንዴት በአንድ ጊዜ እንደዚህ የበቀል ስሜት ውስጥ ገባች ትላታለች እመኘኝ ወይዘሮ ሩቻል እኔም ይህን ነገር ሲሰማ በጣም ነበር የደነገጥኩት ለኔም ከአቅሜ በላይ ነው ቱርካን ምን እየሆነች እንዳለ ኔ ማልገ አይገባኝም ሰርፕራይዝ ዶኛለሁ፣ አለቻት። አይደለም አይደለም፣ ከባድ ነው፣ ከባድ ነው። ቱርካን ይኸውልሽ አንቺን ብታቂም ባታቂም፣ በተነግሪያትም ባትነግሪያትም የምታቆሙሉ አይመስለኝም። የሚወልሽ ነስሪን፣ ግራ ገብቶኛል። ምን ሆና ነው? እኔ አውቃለሁ ድሮ እንደበደልኳት ለእሱም ይቅርታ ጠይቄያለሁ። ግን እንዴት ብላ ነው አሁን በደካማ ጎን የምታጠቃኝ? ታየ፣ እኔስ እኔስ ችግር የለም ግን ሰመር፣ ስለዚህ ጉዳይ ካወቀ ትዳሯ ያበቃላታል ብላ ነገረቻት። ነስሪን አፏን እየያዘች ነው ቱርካንን ምን ብላ እንደምታስጠነቀቃት ሁሉ ስታሰበው እየጨነቃን ነበረም። ቱርካን አሁን መኪና እንዴት መንዳት እንዳለባት እየተለማመደች ነው። ኧረ ቀስ ቀስ እያላ ነበረ ትሞክር ትሞክርና እምቢላታ ግራ ያጋባታል። ነጭ ነገር ብላ ተቆመዋለች። ሶመር እንደገና እያበረታታት ደግሞ እንደገና ትጀምራለች። እንዲህ እንዲህ እያለች አሁንም እያማረረችና እሱ እያበረታታት እያሽከረከረች አሁንም ቢሆን መለማመዷል እንደቀጠለች ነበረ። በአንድ በኩል ሩችሃል ነስሪንን እየለመነቻት ነው። የምትሰማሽ ከሆነ አስጠንቀቂያት፣ ከዚህ ሴት ራቅ። እኔ ሌላ ምንም ነገር አልፈልግም ብላ እየለመነቻት ነበር። ነስሪን ከዛ ችግር የለም ችግር የለም ሁሉን ነገር በእኔ ሩቻል፣ አታስቢ እቤት ድረስ ጠርቼ ያናግራታለሁ፣ ምንም አታስቢ እያለቻ ነበረ። ድንገት ኔዜም መጣች። እየመጣች ውይ ብቼን ወደ ገቤ እጄ ነበር ደካከመኝ ብላ እየገባች ሩቻለን እያለቀሰች ሰተ ደነገጠች። ከዛ ሩቻ በቃ እንሂድ ብላ ኮቷን አርጋ ቦርሷን ይዛ እየወጣች ነበረ። በወንድ በኩል ቱርካናውንም ትግስቷ ትንሽ ነው። ሶመር መኪናውን ሲያለማምዳት ትግስቷ ቶሎ ቶሎ እያለቀ ነው። በቃ አንተ ንደው መኪናውን ባክን ይቅርብኝ ብላው ቦታ ተቀያየሩ። ከዛም በኋላ መኪና ውስጥ እንደገቡ ሶመር፣ ልነግር የምፈልገው ነገር አለ አለችው። ኧረ ንገርኛ ምንድን ነው እያላን ነበረ። ድንገት ስልክ ተደወለላት። ስልክ ሲደወልላት እናቷ ናት የደወለችላት። ስልኩን አነሳቸው ሄለው ልጅ ቱርካን፣ አቤኔ ስኪ ላናገርሽ ፈልገው ነገር አለ አለቻት። እማያውን ቢዚ ነኝ ወደ ስራ መሄድ አለብኝ ስትላል ነበር። ነገር ግን ነስሪ ቱርካን አትከራከሪ፣ መምጣት አለብሽ እያልኩ እኮ ነሆነ በቃ አለቻት። ከዛ ቱርካን ሽሽ ይመጣለሁ እያለች ነበረ። ከደቂቃዎች በኋላ እየመጡ ናቸው። አሁንም ቢሆን ቱርካን የምትናገርበትን አጋጣሚ አላገኘችም። ሶመር በር ድረስ ሸኛት። ከዛም በኋላ በርጋ ሆነው ነስሪና ኔዜ ዶኑሽ እያዩን ነበረ። ሶመር ቀጥታ ሄደ ሸኝቷት። ከዛ ይሄ መኪና ደሚማን ነው ብለው ጠየቁ። ሶመር የሰጠኝ ስጦታ ነው ብላ ተናገረ። ጠየቀች ዝም እንድትይ ነው እያለች ነው ይዘ ጠየቀች። ለምን አልገባኝም ብላ ቱርካን ጠየቀች። ማለቴ ለሚኔ ቤት ገዛላት፣ አንቺ ደግሞ መኪና፣ ዝም እንድትይ አለ ሲላን ነበረ። ነስሪን ሁሉ እየገረማን ነበረ። ነስሪን መከራከር አትፈልግም፣ ዝምታዋ ቀጠለ። እኔ እስኪ ቲቪ ውስጥ እናውራ አለቻት። ሁለቱም ተቀመጡ። ቱርካን ምንድነው ግን ሀሳብሽ? ወይዘሮ ቻለን ምንት ሁኔታ ውስጥ ከትትሻት እንዴ ነው ከሲቪ ላይ ጋሆነ ሚን እያወቅሽ አብረሻት መሰር። አንቺ ልጅ ማስተዋል አቃተሽ እንዴ? ምን ሆነሽ አልቆ ለምን ራስሽን ችግር ውስጥ የምከችው? ሶመር ስለዚህ ጉዳይ ካወቀ ታውቂያለሽ አይደል? እንዴት እንደሚናደድ አለቻት። ከዛ ቱርካን ዝም ብላ እናቷን ስታያት ጠረጠረች። አሁን ወይዘሮ ቻል እዚህ ቤት መታ ነበር አይደለ? አለቻት ብትመጣስ ብትመጣስ ብት መጣስ ያለችው ነገር እኮ ትክክል እኮ ነው ቱርካን። እንዴት ነው እንደዚህ በአንድ ጊዜ ልብሽ የተደፈነው? ቆይ አንቺ ለትዳርሽ ብለሽ ከኔ ጋር ሁሉ ተጣልተሽ አልነበር እንዴ ከእናትና ካባትሽ ጋር ሁሉ ተለያይተሽ ተቆራርጠሽ ነበር እኮ ታዲያች ሴት እንዴት ነው ከትዳርሽ የበለጠችብሽ? ምን ሆነሻል? ቆይ አንቺ ብላ መከረቻ ቱርካን በራሴ መንገድ እነግሯለሁ እያለቻ ነው መቼ መቼ ከረፈደ በኋላ እኔ እነግርሻለሁ አልነገረችኝም እንዳትኝ እያለቻ ነበር። ቱርካን በቃ የሆነው ብላ ጠይቀች። ከዛ በኋላ ሷ አዎ የሆነው ስትላት ወደ ቤት ተናዳ ይይርሽ ነበረ። ቱርካን ቤት እንደደረሰች ሩችሃንን ስታገኛት በአሁኑ አልተሳካልሽም ምንም አታመ ስትላን ነበረ። ከሩቻል ጋር ጎሮሮ ለጎሮሮ መተናነቁን መረጠች። ከዛም በኋላ ሩቻል ይኸውልሽ እኔ መጥፎ እናት አደለው ለሶመር የሆነውን ነገር አልነግረውም። ሶመር ግን ይደርስበታል። አንድም ከእናትና ከአባትሽ ጋር ትቆራርጫለሽ፣ ሁለተኛ ከባልሽ ጋር ትቆራርጫለሽ። ሲጀመር አባትሽ ስለዚህ ጉዳይ ካወቀ አባትሽ በጣም ባህል ምናን የሚወድሰው ነው፣ ስነ ስርዐት የሚያክሰው ነው። ምን እንደሚለም አላውቅም። ከዛ ብቻሽን ትቀሪያለሽ። ቱርካን እንደፈለግሽ እዛችብኝ፣ እንደፈለግሽ ምንም አታመንጭም ስትላን ነበረ። ቱርካንም ብታው እኔና እናቴ ማልገብተሽ በፍጹም ልትለያይ ናችኝ ስትላን ነበረ። ነገር ግን ሩቻል ታያለሽ፣ እሱን እሱን አብረን እናያለን ብቸኛ ትሆኛለሽ እዚሁ በብቸኝነት ትሞሻታለሽ ብላት ሄደች ቱርካን ከዛ ተናዳ እያሰበች ነበረ ከተወሰኑ ደቂቃዎች በኋላ ሩቻል የመጣችው ወደ ሚኔቤን ነበረ ሚኔ በጣም ደስ አላት በቀጥታ ሩቻል በጣም ብዙ ስጦቶችን አሻንጉሊቶችን መጫወቻዎችን ገሳ ነበር የመጣችው ከገባች በኋላ ከልጅ ልጅ ጋር ለመጫወት የመጣው ስትል ነበረ ሚኔ ባህሪዋ ሁሉ ነገሯ ተስተካክለው ከሩቻል ጋር መጨቃጨቀም የለም ተስማሙ በአንድ ጊዜ ከዛም በኋላ አሁን እሷ ሩቻል ከልጅ ልጇ ጋር ስትጮ ድንገት ህፃኗ አባዬ ብላ ስትጣራ ሰማቻት ደስ አላት ሩቻል ለልጇ ለሶመር ደውላ ነገረችው ኪራዝ ተቀባይ ስትል ሰሟት አለችው። ሶመር መጣውኝ እያለ ነው። ሶመር መጣውኝ እያለ እንደዚህ ሲፈጥር ነገር ግን ሩቻል አውቃ እዚህ ጋ የሆነ ነገር እየፈጠረች ይመስላል። ሚኒም ደስ ብሏታል። ነገር ግን ሩቻል የሆነ ጨዋታ ጀምራለች። ከተወሰኑ ደቂቆች በኋላ እነ ነስሪንና እንዲሁም ሳድቅ ወደ ዶክተሩ መጡ፣ ንቅለ ተከለሆነ ወደሚያደረገው። ከዛም በኋላ መተው የዶኖሽን የጤና ሁኔታ ሰጡት ማስረጃ ሲሰጡት፣ የደም ማነት በሽታ እንዳለባት ህመም እንዳለባት ነገሩት። ከዛም በኋላ እሱ ይህ ህመም እያለባትማ ቀን ንቅለ ተከለሆን ማኬዳችልም ብለው ወሰነና ነገር ግን ማስረጃውን እሱ ጋር ቆይ ነገር ግን ዶኖሽ የገዛ እህቷን እያገኘቻት ነው። ፋቴ ያስተዋወቃት እቺናት ኩላሊቷን የምሰጥሽ ብሎ ነበረ። ነገር ግን የፋቴ ሴት ልጅ ዶኖሽን ስታያት በጣም ደስ አላት። አይን ለአይን ሁለቱም እየተያዩ ነበረ። ተቃቀፉ። በእግራና በቀኝ ዶኖሽና ፋቴ እሷን ደገፍ አድርገው እየተመለሱ ናቸው። በሌላ በኩል ዛሬ ቱርካን ቆንጆ እራት አዘጋጅታ ሁሉንም እየጠበቀች ነው። ለራት እስኪመጡ ድረስ በእርግጠኝነት ዛሬ ሁሉንም አስደምማለሁ ብላ ነበር የጠበቀችው። ነገር ግን ሩችሃን በራሷ መንገድ ሶምርንም ኦዛርንም ቤት እንዲመጡ አድርጋቸዋለች። የሚኔ ቤት እዚህ ቤት ውስጥ ትልቅ የሆነ ደስታ አለ። ደስታውን የፈጠረችው ኪራዝ ናት። ሁሉም ለኪራዝ ብሎ ተሰብስበዋል። ሚኒም ብትሆን የተለየ ቀሚሷን ለብሳ ቆንጆን ራት አዘጋጅታ እራት ብሉ ብላ ሁሉም መጥተው ተቀምጠው እንዲበሉ እየጠበቀቻቸው ነበረም። ነገር ግን ቱርካ ምን እየመጣ እንዳላታውቅም አሁንም በትዕግስት እየጠበቀች ነው። ድንገት ሩች አልደወለችላት። እንዳትጠብቂን ሁሉም አንድ ላይ ተሰብስበዋል፣ ኦዛር ሶመር፣ እኔም አብረን ከሚኒ ልጅ ጋር እያለች አልነበረ እንዲህ ስትላት ደነገጠች። ከዚህ በኋላ ብቸኝነት ትርጉሙም እንደሆነ በደንብ አድርገሽ ታጣጥሚዋለሽ፣ ብቻ መሆኑን ብቻ መቅረት ማለት ትርጉሙም እንደሆነ ይገባሻል ብላ ስልኩን ዘጋችባት። ቱርካን ባንዴ ነበረም የዚህ ንግግር ጉዳት የገባት በጣም ተሰማት። ከዛ የሩቻል ወንበር ላይ የተቀመጠች ነበረ። ልክ ሩቻል እዚህ ወንበር ላይ ሆና ተቀምጣ ብቸኝነቷን እንደምታማረረው ሁላ፣ ቱርካንም የሩቻል ወንበር ላይ ተቀምጣ በተመሳሳይ መንገድ ብቸኝነቷን ማማረሯን ቀጠለች።